ተወዳጅ ሚዲያና ኮሚኒኬሽን ሻምበል ገድሉ ኃይሉ ከ1924 እስከ 2002 ዓመተ ምህረት የፖሊስና እርምጃ ጋዜጣ 65ኛ ዓመቱን አከበረ። ሻምበል ገድሉ ኃይሉ ከፖሊስና እርምጃ ጋዜጣ መሥራቾች መካከል አንዱና ዋነኛው ነበሩ። ተወዳጅ ሚዲያና ኮሚኒኬሽን መዝገበ አእምሮ የአማርኛ ኢንሳይክሎፒዲያ ፕሮጀክት ለሀገር የሠሩ ሰዎችን ታሪክ እየሰነደ እንደሆን ይታወቃል። ይህ ታሪክ በዲጂታል ሚዲያ፣ በመጽሐፍ፣ በድምፅ ትረካና በሌሎችም መንገዶች እየቀረበ ይገኛል። ባለፉት አራት ዓመታት ከአምስት ወር ጊዜ ውስጥ የ423 ሰዎችን የሕይወትና የሥራ ታሪክ ለመሰነድ የተቻለ ሲሆን 600 ገጽ ባላቸው ሁለት የተለያዩ መጻሕፍቶች ታሪኮቹ ዘመን ተሻጋሪ ሆነው እንዲቀመጡ ተደርገዋል። ቅጽ 3 መዝገበ አእምሮ መጽሐፍ ከ20 በላይ ዘርፎች ይኖሩታል። ከእነዚህም ዘርፎች አንዱ አስተዳደርና ሚሊተሪ የሚለው ይገኙበታል። በዚህ ዘርፍ ታሪካቸው በመጽሐፉ ላይ ከሚካተትላቸው ለሀገር የሠሩ ባለሙያዎች ውስጥ ሻምበል ገድሉ ኃይሉ አንዱ ናቸው። ሻምበል ገድሉ በሚሊተሪና በልዩ ልዩ መሥሪያ ቤት ውስጥ ከፍተኛ የኃላፊነት ቦታ ያገለገሉ ነበሩ። ሻምበል ገድሉ ኃይሉ ፖሊስና እርምጃ ጋዜጣ በጥቅምት 23 1953 ዓ.ም እምረት ለመጀመሪያ ጊዜ ለሕትመት ሲበቃ ከጋዜጣው የዕድገት ጠባቂዎች መካከል አንዱ ነበሩ። የሻምበል ገድሉን ታሪክ ቤተሰባቸውን በማስፈቀድና ማረጋገጫ በማግኘት ለመሰነድ በቅተናል። ይህን ታሪክ ለመሰነድ ትብብር ላደረገልን ለልጃቸው ለእስክንድር ገድሉ ማመስገን እንወዳለን። በተጨማሪም ለቤተልሔም ገድሉ እና ለኢየሩሳሌም ገድሉ እንዲሁም ለመላው ቤተሰቡ እናመሰግናለን። ዕዝራ እጅጉ ታሪኩን እንደሚከተለው ሰንዶታል። ትውልድና ልጅነት ሻምበል ገድሉ ኃይሉ ከአባታቸው ከክቡር ፊታውራሪ ኃይሉ ይግዛውና ከእናታቸው ከክብርት ወይዘሮ አበበች ወሰኔ ሰኔ 19 ቀን 1924 ዓ.ም. ምረት በሸዋ ክፍለ ሐገር በወጨጫ አውራጃ ተወለዱ። ለክብርት ወይዘሮ አበበች ወሰኔ ብቸኛ ልጅ የሆኑት ሕፃን ገድሉ ኃይሉ ገና ከእናታቸው አብራክ እንደተከፈሉ ነበር። በአራስነታቸው በአያታቸው በክቡር ደጃዝማች ወሰኔ ትርፌና በክብርት ወይዘሮ ደስታ ጫጫ ቤት ተወስደው በልዩ ትኩረትና እንክብካቤ የጨቅላነት ዕድሜያቸውን በመቀማጠል እንዲያሳልፉ ሆኖ ዕድሜያቸው ለትምህርት እንደደረሰም በዘመኑ ስርዓቱ በሚፈቅደው መሠረት መደበኛ መምህር ተመድቦላቸው የአማርኛ ትምህርታቸውን በማቀላጠፍ ዳዊትም ያጠናቀቁት ገና እጅግ በለጋነት እድሜያቸው ነበር። ትምህርትና ውትድርና፣ እድሜያቸው ለዘመናዊ ትምህርት እንደደረሰም በቀድሞ ተፈሪ መኮንን ትምህርት ቤት በአዳሪነት ተመዝግበው የአንደኛና ሁለተኛ ደረጃ ትምህርታቸውን በመፈጸም ከአያት ቅድመ አያት ሲወርድ ሲዋረድ እንደቆየው ሀገርን በውትድርና መስክ የማገልገል ፍላጎት ስላየለባቸው በአባዲና ፖሊስ ኮሌጅ ሁለተኛ ኮርስ የእጩ መኮንንነት ትምህርታቸውን በማጠናቀቅ በ1943 ዓ.ም በምክትል የመቶ አለቃነት ማዕረግ ተመርቀዋል። በፖሊስ ሠራዊት አገልግሎት የሥራ ዘመናቸውም በራዲዮና ጋዜጣ ክፍል ማስታወቂያ ክፍል ተቋሙን ካቋቋሙት፣ ካደራጁት እንዲሁም ከመሩት ጥቂት ሰዎች መካከል ዋነኛው ሰው በመሆን በተጨማሪም በትርጉምና በጣት አሻራ ምርመራ ክፍል ኃላፊነት ። እንዲሁም በተለያዩ ቦታዎች በጣቢያ አዛዥነት በስፖርት እንዲሁም በሙዚቃ መምሪያ ኃላፊነት አገልግለዋል። ሰራዊቱንም በመወከል በእግር ኳሱ መስክ በብሔራዊ ደረጃ ለኦሜድላ ቡድን የተጫወቱና በአምበልነትም ቡድኑን በመምራት ውጤትም ማስገኘት የቻሉ የተዋጣላቸውና የተወደዱ ወጣት ስፖርተኛና ቆፍጣና መኮንን ነበሩ። ፖሊስና እርምጃው በሀገራችን የህትመት ታሪክ ውስጥ ስመ ጥር የነበረውን ፖሊስና እርምጃ ጋዜጣ ሲመሠረት ትልቅ አሻራ ካኖሩት መካከል ሻምበል ገድሉ አንዱ ናቸው። ጋዜጣዋ የእድገት ጠባቂ ብላ ካስቀመጠቻቸው ቁልፍ ሰዎች አንዱ የ29 ዓመቱ ሻምበል ገድሉ ነበሩ። ጄኔራል ጽጌ ዲቡ የሥራ መሪ የነበሩ ሲሆን ሻምበል ገድሉም የሚጠበቅባቸውን ኃላፊነት በብቃት የተወጡ ሰው ነበሩ። በግል ምክንያት ወጣቱና ቆፍጣናው መኮንን ከፖሊስ ሰራዊት በስንብት በሻምበልነት ማድረግ እስከ ተለዩበት ጊዜ ድረስ ሰራዊቱን ደከመኝ ወይንም ይህ ቀረብኝ ሳይሉ በፍጹም ታታሪነት፣ ቅንነትና ልባዊ ፍቅር ያልተገደበና ሁለገብ የሆነ ተሰጠዋቸውን ለሰራዊቱ አገልግሎት በከፍተኛ ንቃትና ትጋት ያበረከቱ ትጉ መኮንን ነበሩ። ሻምበል ገድሉ ኃይሉ ከፖሊስ ሠራዊት ስንብት በኋላ በሆኒ ቤቶችና አስተዳደር በቱሪስት ኮሚሽን በመሬት ይዞታና አስተዳደር ሚኒስትር በአክሱም የፊልም ድርጅት በግብርና ሚኒስትር በቡናና ሻይ ልማት ሚኒስትር እንዲሁም በጣንና ሙጫ በአዲስ አበባ በጅማ በወሎና በጎንደር ክፍላት ሀገራት በመዘዋወር ያበረከቱት አገልግሎት በአብይነት የሚጠቀስ ሲሆን ያከናወኗቸውም የሥራ ድርሻዎች በክፍል መምሪያ ኃላፊነት፣ በአስተዳዳሪነት፣ በሥራ አስኪያጅነትና በዋና ዳይሬክተርነት እስከ ሚኒስትር ዴታ ድረስ የረጅም ዘመን ሕዝባዊና መንግሥታዊ አገልግሎታቸውና ሀገራዊ ግዴታቸውን የተወጡ ዜጋ ነበሩ። ቤተሰብ ሻምበል ገድሉ ለእናታቸው ብቸኛ ልጅ ቢሆኑም ልዑል እግዚአብሔር በዘር አብዝቶ የባረካቸው አስራ አንድ ለወለዷቸውና ሁለት ለሚያሳድጓቸው በድምሩ የአስራ ሦስት ልጆች አባትና ስር የልጅ ልጆች አያት ለመሆን የበቁ እድለኛ ሰው ነበሩ። ሻምበል ገድሉ ኃይሉ ቀና፣ ሳቢ፣ ቸርና ትሁት፣ የተቸገረን መርዳት የማይሰለቻቸው ሀገራቸውንና ባህላቸውን ጠንቅቀው የሚያውቁ የሚያከብሩና እጅግም የሚያፈቅሩ ሰው ነበሩ። አገርን በቅንነት ማገልገልና መታሰር ለሀገራቸውና ለሕዝባቸው እድገትና መሻሻል ያላቸውን ራዕይ ለማስተዋወቅና ለመተግበር ጊዜን፣ ገንዘብን፣ ጉልበትንና ህልውናቸውን ሳይቀር ምክንያትና መሸሸጋ ሳያደርጉ ለረጅም ጊዜ በተለያዩ አቅጣጫዎች በአገርም ውስጥ ሆነ በውጭ የተለያዩ ጥረቶችን፣ ክንዋኔዎችን ፈጽመዋል። ከ1953 ዓ ም ከታኅሣሡ ግርግር አንስቶ የተደጋገመ የእስርና ንግልት ተቀብለዋል። በታኅሣሥ 1953 ዓ ም ልዑል አልጋውራሽ አስፋው ወሰን ኃይለ ሥላሴ አባታቸው ግርማዊ ቀዳማዊ አጼ ኃይለ ሥላሴ ከሥልጣን ተነሥተው በሕግ የተደነገገ ንጉሣዊ ሥርዓት ይሆን ዘንድ በመስማማት በሬዲዮ ለኢትዮጵያ ሕዝብ እንዲያስተላልፉ የተዘጋጀውን የልዑሉን መግለጫ መልእክት በአካል በመገኘት እንዲቀበሉ እንዲቀርጹና በኋላም እንዲተላለፍ ካደረጉት ከፖሊስ ሰራዊት የተወከሉት ሁለት መኮንኖች መካከል አንዱ ሻምበል ገድሉ ኃይሉ ሲሆኑ በክቡር ዘበኛ ደግሞ ሻምበል አስራት ደፈረስ ነበሩ። ኮሎኔል ዳንኤል አስፋው ሻምበል ገድሉን በደህንነቶች አሳግቶ ቢሮ ለረጅም ሰዓት ካቆያቸው በኋላ በከፍተኛ ዘለፋና ፉከራ በህይወታቸው ላይ እርምጃ እስከ መውሰድ እንደዛተባቸውና እንደ ዘመዶቻቸው እንደ መኳንንቱና መሳፍንቱ ሁሉ እርሳቸውንም ወደ ከርቸሌ እንደሚያወርዳቸው ለዚህ ጽሁፍ አዘጋጅ ሻምበል ገሉ በቃለ ምልልስ መልክ መናገራቸው ቢገለጽ አግባብ ያለው ይሆናል። እገላለሁ ባዩም ኮርኔል ዳንኤል ብዙም ሳይቆይ ከዚህ ዓለም በመሰናበቱ ምክንያት ከተዛተባቸው ግድያ ዛቻ እግዚአብሔር ጠብቆ ከአራት ዓመት በላይ በእስር ቆይተው ከተለቀቁ በኋላ የተመሰቃቀለውን ሕይወታቸውን መስመር ለማስያዝ ያደረጉት ከፍተኛ ጥረት ተሳክቶ ከሰባት ዓመት በኋላ በግብርናና ቡናና ሻይ ልማት ሚኒስቴር በእጣንና ሙጫ ወደ ጅማ በበቃ ጎንደር፣ ወሎና አዲስ አበባ በመዘዋወር በስራ አስኪያጅነት ማዕረግ አገራቸውንና ሕዝባቸውን አገልግለዋል። ጉዞ ወደ ባህር ማዶ ልጆቻቸው ወደሚኖሩበት ወደ ሰሜን አሜሪካ በ1991 ዓ.ም በመሄድ የስደት ሕይወታቸውን ተጎዳኙት። በደረሱበት ቦታ ሁሉ ጸንቶ መቆም ሁኔታን መቀበልና መልሶ መቋቋም የማይከብዳቸው ብርቱና ጽኑ ሰው በመሆናቸው የአሜሪካንም አዲስ ህይወት ጋር ተቀላቀሉና ተሳልጠው ለመኖር ጊዜ ያልወሰደባቸው ጀግና ሰው ነበሩ። እንደ ታላላቆቹ አያትና ቅድመ አያቶቻቸው ሁሉ ታላላቅ ሀገራዊና መንግስታዊ የአስተዳደር ቦታዎችን በመሸፈንና በጀግንነትም የተከፈሉትን ታላላቅ የመስዋዕትነቶች ዋጋ እያዩና እየሰሙ እንዳደጉ ሰው እርሳቸውም በአገርና በሕዝብ ጉዳይ እጅግ የሚያሳስባቸውና የሚያስጨንቃቸው ሰው ነበሩ። በመሆኑም በተለያዩ ጊዜያት ከተገበሯቸው ከተለያዩ ክንዋኔዎች አንዱና ዋነኛው ብዙ ጊዜያቸውን ሰጥተው የተንቀሳቀሱበት የሞአንበሳ ድርጅት ዋና ጸሐፊ በመሆን በሰሜን አሜሪካ ኸረንደን ቨርጂኒያ ላይ የተመሰረተው ኢትዮጵያን ጨምሮ በተለያዩ ክፍላተ አህጉራት እንቅስቃሴ ያደርግ የነበረ ድርጅት ውስጥ ከንደነ ዶክተር ጌታቸው መካሻ ከነ ክቡር አፈንጉሥ ተሾመ ኃይለ ማርያምና እንዲሁም ከዶክተር ሌኩን ብርሃኑ እና ሌሎችም ጋር በመሆን ከፍተኛ ጥረትና ተልእኮን በመወጣት አገልግለዋል። የድርጅቱም ዓላማ እንደ ጃፓንና ታላቋ ብሪታንያ ለሀገራችን ሞገስ የነበረው የዘውድ ሥርዓት በሕግ በተደነገገ ሥርዓት እንዲኖርና ወደ ቀደመው ክብራችን እንመለስ ዘንድ የሚያምን ድርጅት ነበር። በታኅሳስ 1953 ዓ.ም ልዑል አልጋ ወራሽ አስፋወሰን ኃይለ ሥላሴ እንዲናገሩ የተደረገውን ጽንሰ ሐሳብ ሻምበል ገድሉ ለሀገርና ለወገን ይጠቅማል በማለት እስከ ዕለተ ሕልፈታቸው ድረስ ይህንን ገቢራዊ ለማድረግ ከፍተኛ ምኞታቸው እንደነበርና ይህንም በከፍተኛ ዓላማ ጽናት የበኩላቸውን ድርሻ ለመወጣት የጣሩ መሆናቸውን ያሳያል። በዚህም የኃላፊነት ጊዜያት ልዑካንን በመምራት እና ድርጅቱንም በተለያዩ ቦታ ለማዋቀር በአዲስ አበባ ብቻ ሳይወሰኑ እስከ ደብረ ብርሃን እና ሌሎችም በወቅቱ ሊያሳስርና ሊያስገድሉም በሚችሉ ቦታዎች ለሕይወታቸው ሳይሳሱ ተንቀሳቅሰዋል። እንዲህ ያለውም ስብዕና ሁሌም በሻምበል ገድሉ የሚስተዋልባቸው ልበ ሙሉነትና ዋጋ ለመክፈል የነበራቸውን ቆራጥነት ቁልጭ አድርጎ የሚያሳይ ነው። የመጨረሻ ጊዜያት ሻምበል ገድሉ ኃይሉ በደረሰባቸው የጤና መታወክ ምክንያት የመጨረሻ ዘመናቸውን በሕክምና ሲረዱ ቆይተው የመላው ቤተሰቦቻቸውና የባለቤታቸው ፍቅርና እንክብካቤ ሳይለያቸው በተወለዱ በ78 ዓመታቸው በሰሜን አሜሪካ በፌርፋክስ ቨርጂኒያ ጥቅምት 9 ቀን 2002 ዓመተ ምሕረት ከዚህ ዓለም ድካም አርፈዋል። አስክሬናቸውም በፌርፋክስ ሚሞሪያል ፓርክ በክብር እንዲያርፍ ተደረገ። በመጨረሻም ሻምበል ገድሉ ኃይሉ በጣም ቅን፣ መንፈሰ ጠንካራ እና ላመኑበት ዓላማ በፍጹም ወደ ኋላ የማይሉ ለተበደለ ጠበቃና ተቆርቋሪ ለጋስ ገና ከጠዋቱ ጀምሮ ልዑል እግዚአብሔር ሞገስን ያለበሳቸው ልዩ የሰው መውደድ የነበራቸው በተሰማሩበትም የሥራ መስክ ሁሉ ትጉና ውጤትን ለማስመዝገብና ልዩነትን ለማሳየት እጅግ የሚጥሩ የነበሩና ማስገዝ ማስመዝገብም የቻሉ ሰው ነበሩ። በሥራ ዘመናቸውም በማንኛውም ጊዜና ሰዓት የገጠማቸውን እያንዳንዷን ክስተት በማስታወሻነት መዝግቦና ሰንዶ የማስቀመጥ ልዩ ልምድ የነበራቸው ብልህ ሰው ነበሩ። ገና ከወጣትነትና ከጎልማሳነት ዘመናቸው ጀምሮ የአማረ ተክለሰውነት ታክሎበት በዘመናዊነት፣ በቆፍጣናነት፣ በስፖርተኛነት እንዲሁም በተሽቀርቃሪነት የታወቁና እጅግም የተወደዱ እድለኛ ሰው ነበሩ። ከሻምበል ገድሉ ኃይሉ ቤተሰቦች የቀረበ መደምደሚያና ምስጋና የመዝገበ አእምሮ አሳታሚ የተወዳጅ ሚዲያ እና ኮሙኒኬሽን ባለቤትና ስራ አስኪያጅ ጋዜጠኛ ዕዝራ እጅጉ እንዲሁም ባልደረቦቹን ያልተሰነዱና ትኩረት ያልተቸራቸውን ባትሪ የፈለገ ዕውቅናን ለመስጠትና ታሪክን በመሰነድ እየተገበረ ላለው ታላቅና ድንቅ ሥራ ልባዊ ምስጋናና አድናቆታችንን እንገልጻለን።